ወቃል ረዋድ ብን ጀራህ ራማሁ ላህ ሰሚዕቱ ሰውርይ የቁል ኢማመት ሰውርይ እንዲህ ሲሉ ሰማኋቸው። ካነ ልማሉ ፊማመባ ዩክራህ ፈአመል የውፈሆትርሱል ሞዕሜን በገንዘብ ላይ ጥርግ ብለ ዛየዱሆነ ትውት እንዳታደርግ፣ ልፋ ስራ እሰው ላይ እንዳትወድቃለህ። ለምን ዲንህን እንዲያሸጥ በተለይ በተለይ በአሁኑ ሰዓት አደጋ ውስጥ ትወድቃለህ፣ ትጠልፋለህ። ድሮ ድዋ እንግዲህ በሶዋሃባ ዘመን ማለታቸው። ፊማመባ ዩክረ ገንዘብ ይጠላ ነበር፣ ከዚህ በፊት ምናልባት ሀብታሞችና ዲሆች መካከል ያለውን ልዩነት እምብዛም አልነበረም፣ ነበርም ሁለተኛ፣ ሀብታሙም ዲሃው፣ ሁሉም ዛሂድ ነበር። ሁሉም ዛሂድ ነበር። በአሁን ሰዓት ግን አሉ። ፋመሪው ዛሬማ ፈወቱ ሱልሙኒ የሙእሚን ጋሻ ተጠቀቅ። ይጠልፏሃል፣ በገንዘብ በብር በብር፣ ሰው ወጭት ውስጥ ካስገባህ አውርዶሃል። ሰው ወጭት ውስጥ ሆነ ለሰው ተቃራኒ አትናገር። ምግብ አቀረበለ፣ እትሪው ላይ ፍርፍሩን አቅርቦ እ ስጋውን አቅርቦ

ቅራአት የሚያቀርብ እረኛን ዑለማዎች እረኞች ናቸው። አንተን ባቅምህ እረኛ ነህ፣ ለቤተሰብ አይደል እረኛ። እረኛ እንደው ከእረኞች ውስጥ አስቀያሚ እረኛ ማለት አይጥሩ፣ በዱንያ በአመል አኻራ፣ በአኻራ ስራ ዱንያ የሚፈልግ አጥርቶ፣ ብር እያሰገደ ብር፣ ዳዋ እያደረገ ብር፣ ብር አምጡ ማካበቻ ያደረገ የመነገጃ ስለዚህ ያደረገ ይሄ ነው አደገኛ አስቀያሚ እረኛ ማለት ይሄ ነው። ይሄ በአኻራ ስራ ዱንያውን የሚጠቅም ዱንያውን የሚያበጃጭ ነው።